አሁን የምንገኘው በእንጦጦ ፓርክ ውስጥ አርት ጋለሪ ተብሎ በተሰራው ስፍራ ነው። በዚህ ስፍራ ከዚህ ቀደም የተለያዩ የአርት ስራዎች ለኤግዚቢሽን ቀርበዋል። የአሁኑ ግን ከእስካሁኑ በእጅጉ የተለየ አቀራረብ ያየሁበት ነው። ቀደም ሲል እንደጎበኘነው የላሊበላን አካባቢ እና የተሰሩትን አብያተ ክርስቲያናት የታየውን ጥበብ በቨርቹዋል ሪያሊቲ እዛ እንዳለን በስፍራው እንደምንገኝ አድርገው ነው ያዘጋጁት እና በጣም ያስደምማል። እኔ ላሊበላን አንድ ሁለት ጊዜ ማየት እድል አግኝቻለሁ። እዚያ ስፍራ እንኳን ስትሄድ በቀላሉ የማታገኛቸው መረጃዎች ጭምር የያዘ ውስጥ እንዳለህ ከሀሳቡ፣ ከአሰራሩ እና አሁን ያለበትን ደረጃም ወደፊት መደረግ እንዳለበት በሙሉ ያመላክታልና እጅግ በጣም አስደማሚ ስራ ነው። እንግዲህ በላሊበላ ስራ ውስጥ ትውልድ መማር ያለበት መቶ ማየት ያለበት ወላጆች ልጆቻቸውን ማሳየት ያለባቸው አንደኛ የኢማጂነሪን አቅም የምስለ እይታን አቅም ሰዎች እንዲገነዘቡ ነው፣ በእውቀት በኢንፎርሜሽን ብዛት ሳይሆን አንድ የሌለን ነገር ኢማጅን በማድረግ እንዴት ሀገር መለወጥ እንደሚቻል ትምህርት ይወሰድበታል። ኢማጂን ማድረግ ብቻውን በቂ ግን አይደለም። ያ ያየነውን ነገር ብዙዎች ያላዩትን ያየነውን ነገር እንዲሆን እንዲከወን አልቆ ተፈጽሞ እንዲታይ ደግሞ ዲቮሽን ያስፈልጋል። ጠንካራ የስራ ባህል ያስፈልጋል። እነዚህ ሰዎች የሰሩት ስራ እንዲሁም በቀላሉ የሚታይ አይደለም። ድፍን አለት ምንም ነገር የለበት ድፍን አለት አይተው ከዚህ ውስጥ ቤት ቤተ ክርስቲያን አስደማሚ ታሪካዊ ቦታ ሊገነባ ይችላሉ ማመናቸው ያለ መገንባት ደግሞ ቀንከሌት መድከማቸው ከደከሙ በኋላም ለአጭር ጊዜ የሚቆይ ነገር ሳይሆን ለመቶ ዓመታት ለሺህ ዓመታት የሚቆይ አስደናቂ ነገር አቆይተውልናል። ሶስተኛው ቁልፍ ነገር ያየሁት ከማይታይ ነገር ማየት ያዩትን ሰርቶ ለማሳየት መሞከር ብቻ ሳይሆን፣ ኤስቴቲክ የሚሰሩትን ስራ አሳምረው አስውበው መስራት መስራት ብቻ በቂ አይደለም። እምር አድርጎ ለእይታ እንዲሆን አድርጎ መስራትን በደንብ በላሊበላ ውጥንና ስራ ውስጥ ይታያል። ይህን ትውልድ መማር አለበት። አንደኛ ኢማጅን ማድረግ አለብን። ከአለት ውስጥ ፈልቅቀን ተአምር ልናውጣ እንደምንችል፣ ከጫካ ውስጥ ፈልቅቀን ተአምር ልናውጣ እንደምንችል ማየት አለብን። ሁለተኛ ካየን በኋላ ያየነውን እውን ለማድረግ መትጋት አለብን። ከግራ ከቀኝ ያሉትን ድምፆች ሳንሰማ ጆሮችንን ደፍነን መስራት አለብን፣ ካልሰራን ይደናቅፋል። ሦስተኛው ስንሰራ ለአሁን ለዛሬ ለኔ ሳይሆን ለነገ ለከነገ ወዲያም እንዲሆን አድርገን አርቀን አስውበን ማኖር ይኖርብናል። እነዚህ ጉዳዮች በጣም ኢምፖርታንት ናቸው። በየቦታው አሁን የምናየው ችግር ሰሙዌር ያየነውን ነገር መድገን ብቻ ሳይሆን ሰሞኑ ያየነውን ነገር አልቀን ማስቀመጥ መቻል። ላሊበላ ሐሳቡ ኢየሩሳሌም ኢትዮጵያ ውስጥ ሊሰራ ይችላል፣ ኢየሩሳሌም አካባቢ ያሉ ታሪካዊ ነገሮች በላሊበላ አካባቢ ሊቀመጥ ይችላል ከሚል ሐሳብ ቢሆንም ስራው ግን እጅግ ድንቅ ነው። ኢየሩሳሌም ውስጥ እንደዚህ አይነት ድንቅ ነገር ማግኘት የሚቻል አይመስለኝም። በጣም በጣም አስደማሚ ነው። መጠበቅ አለበት፣ ማደግ አለበት። ልክ እንደዚሁ ሰው ወደ መካ ለሐጅ ከሚሄድ እዚሁ መሆን አለበት የሚል ደግሞ፣ ወደ ባሌ አካባቢ ድሬሸ ከና ሁሴን ሶፍመር አካባቢ እንዲሁ የሚያስደንቅ ስራል። ኢትዮጵያውያን ቀደምት አባቶቻችን አንድ ነገር ሌላ ቦታ ሲያዩ ሄዶ ማድነቅ ብቻ ሳይሆን ትምህርት ቀስመው አገራቸው ውስጥ ማኖር አልቆ አሳምሮ ማኖር ይሞክሩ ነበር። ያ ነገር እንዲቀጥል ባለማድረጋችን ነው ዛሬ ችግር ውስጥ ያለ ነው እና የዛየው ትውልድ መማር ያለበት ነገር የሆነ አገር ስንዴ ያምራል እኛም ሀገር ስንዴ ማምረት ይቻላል። የሆነ ሀገር አፕል፣ አቮካዶ፣ ፓፓያ ያምራል፣ ማምጣት ሳይሆን ማምረት ይቻላል። የሆነ ሀገር ህንፃዎች ያምራሉ፣ ቴክኖሎጂ ያምራል፣ ለእይታ ይጋብዛል። እኛም ሀገር ያን ማድረግ እንችላለን። ይህ ሀገር ውብ ነው። ውብ ሆኖ እንዲቀጥል ደግሞ የእኛን ኢማጂን የማድረግ አቅምና ስራ ይጠይቃል የሚለውን ነገር ማሰብ በእጅጉ ያስፈልጋል። እንደው መመኘት ብቻ ወደ ሩቅ መሰደድ ብቻ ሳይሆን የያየነውን ነገር በአካባቢያችን ማስቀመጥ እንደሚቻል ከፍተኛ ትምህርት ይገኝበታል። ብዙዎች መጥተው እንዲጎበኙት አበረታታለሁ። በጣም ድንቅ ስራ ነው። ቴክኖሎጂ አለ፣ ታሪክ አለ፣ ስነ ህንፃ አለ። ከዚያም ባሻገር አርቆ የማየትና የመተግበር ጉልበት አለ። ይህን ሁሉ ደምሮ ሰዎች ማየትና ከዚህ ውስጥ ጥቂቱን እንኳን መተግበር ከቻሉ ድንቅ አገር መስራት ይቻላል። ዋናው ሚስጥር ግን የኢትዮጵያ ብልጽግና የኢትዮጵያ ልማት የኢትዮጵያ እድገት የኢትዮጵያ ሰላም የሚረጋገጠው በልጆቿ ብቻ ነው። ማንም ዋጋ ከፍሎ ጊዜውን ጉልበቱን አጥፍቶ እኛ ሊቀይር አይችልም። እኛ የምንቀየረው በዜጎቻችን ነው ለማመን ያ ደግሞ እንዲከወን መተባበር፣ ህልሞች አለማጨናገፍ፣ ራዕዮች አለማጨናገፍ። አንዱ ኢማጂን ካደረገ ያንን ለመፈጸም አብሮ መቆም ያስፈልጋል። ሁሉ ሰው ላያ ይችላል፣ ጥቂቶች ያያሉ። አብዛኞች ደሞ ያይታየውን ነገር እንዲታይ አድርገው ይሰራሉ። በዚያ መንገድ ሀገር ሊገነባ እንደሚችል እጅግ ተስፋ ሰጪ ነገር እንያየሁበት ያየሁበት ጅማሯችን ከዚህ ጋር ይቀራረባል። ወደ ኋላ ማየት ካልቻልክ ወደፊት መራመድ ስለሚከብድ መኪና ምንም እንኳን ትልቅ መስታወት ወደ ፊት የምናይበት ቢኖረውም ግራና ቀኝ ትናንሽ ስፖኪዎች አሉ። ወደ ፊት ለመንዳት ግራና ቀኝ ወደ ኋላ የሚያሳይ ስፖኪ ያስፈልጋል። ወደ ኋላ መለስ ለን እያየን ወደ ፊት ብንወነጨፍ የለማች የበለጸገች የምታስቀና ብዙዎች የሚጓጉላት ሀገር መፍጠር እንደሚቻል የሚያሳይ ኤግዚቢሽን ነው። ሰዎች መጥተው እንዲያዩ አበረታታለሁ። እኔ በጣም በጣም ደስ ብሎኛል። ይህ ልማድ እንዲቀጥል ሌሎቹም ታሪኮች፣ ሌሎቹም ታሪካዊ ቅርሶች እንዲሁ እየወጡ ሰዎች ማየት፣ መማር ከዚያም ተነስቶ ሀገራቸው መገንባት እንዲችሉ የምናደርግበት ስፍራ እንዲሆን እመኛለሁ። እንጦጦ በትክክል ስራውን እየሰራ ነው። እጅግ ደስ ብሎኛል። አመሰግናለሁ።